እሺ ስሜ ላዕከ ኄራን መንክር ግርማ እባላለሁ። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ የሁለት ቀኑ ጉባኤ ዋነኛው ዓላማው የሆነው በሰንበት ትምህርት ቤቶች እየተተገበረ ያለው የሥርዓተ ትምህርትን ጥራት ለማሳደግና የሚፈልገውን ግብ ቤተ ክርስቲያን የያዘችውን ግብ ለማምጣት እሱን ታሳቢ አድርጎ የተደረገ ጉባኤ ነው። ይህን ጉባኤ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤት ክፍል፣ የአዲስ አበባ ሀገረ ስብከት ስልጠና ክፍል እየተሳተፉበት ሆነው ከገዳማትና እና አድባራት አለቆች፣ ጸሐፊዎች፣ እና የሰንበት ትምህርት ቤት ምክትል ሊቃነ መናብርት፣ የሰንበት ትምህርት ቤት ሊቃነ መናብርት የተገኙበት ጉባኤ ነበር የነበረው። ይሄ አንደኛው ቀን የነበረው ነው። በሁለተኛው ቀን የነበረው በየአጥቢው የሚገኙ በመምህርነት መደብ የተመደቡ ሊቃውንተ ቤተክርስቲያን ከየአጥቢው ያሉበት የተገኙበትና ውይይት የተደረገበት ጉባኤ ነው። በሁለቱ ጉባኤ ላይ የተነሱት ነጥቦች፣ ዋና ዋና ነጥቦች ምንድናቸው? እንግዲህ ቤተክርስቲያን ተተኪዋን የምታፈራበት አንደኛው መንገድ ትምህርት ነው። ሥርዓተ ትምህርት የነገን ቤተክርስቲያን ተተኪ ትውልድ የምናፈራበት እንደመሆኑ መጠን በዚህ ላይ የሁሉም ድርሻ ምንድን ነው፣ የባለ ድርሻ አካላት ሮላቸው ኃላፊነታቸው ምንድን ነው የሚለውን መሰረት ያደረገ ውይይት ነው የነበረው። በዚህም ከሰበካ ጉባኤ አስተዳደር ጽሕፈት ቤት ጋር በነበረው ውይይት የተነሱት ነጥቦች አንደኛው ሥርዓተ ትምህርቱ ምንድን ነው? በአጠቃላይ ለቤተ ክርስቲያን ያለው ጠቀሜታ ምንድን ነው? የነገዋን ቤተ ክርስቲያን እንዴት ያደርጋል? የሚለውን የተመለከትንበት፣ ያየንበት ከመድረኩ መነሻ ሀሳብ የቀረበበት ነው መነሻ ተንተርሶ የነበሩት የገዳማትና የአድባራት አስተዳዳሪዎችና አስተዳዳሪዎች እና ጸሐፊዎች እና የሰንበት ትምህርት ቤት ሊቃነ መናብርት ጥያቄዎችን በወቅቱ አንስተዋል። በዛ በጥያቄና መልሱ የነበሩትን የግንዛቤ ጉዳዮች ከፍ ለማድረግና ሁሉም የተሻለ መረዳት እንዲኖረው ለማድረግ አስችሏል ብለን እናስባለን። በዛ ውስጥ እንግዲህ ዋና ዋና ስምምነት የተደረሰባቸው ነጥቦች አንደኛው ይሄ ስርዓተ ትምህርት በመጀመር ደረጃ የአዲስ አበባ ላይ ከ220 በላይ ሰንበት ትምህርት ቤቶች ትግበራውን ጀምሮታል። ግን ትግበራውን ሲጀምሩት በሙሉ ለሙሉ ስርዓተ ትምህርቱ በሚፈልገው ደረጃ ሁሉም ጋር እየሆን አይደለም። ለዛ ተግዳሮት ከሆኑት መካከል አንደኛ የግብዓት እጥረቶች ናቸው። ከግብዓት ከሚባሉት አንደኛ የቦታ ጉዳይ ነው። አብዛኞቹ ሰንበት ትምህርት ቤቶች ሥርዓተ ትምህርቱን ለመተግበር የሚያስፈልጋቸው ክፍሎች በብዛት የላቸውም። ይሄ አንደኛው ተግዳሮት ነው። ሁለተኛ በቂ የሆኑ መምህራን መምህራን በተለይ ደግሞ የአሁኑ ሥርዓተ ትምህርት የትምህርት ሃይማኖት የመጽሐፍ ቅዱስ ትምህርቱ እንዳለ ሆኖ የአብነትና የግዕዝ ትምህርትም ስላለው እሱ ላይ በተለይ ከፍተኛ የመምህራን ክፍተት የነበረበት በመሆኑ እነዚህ እነዚህን ችግሮች ሊቀርፍ በሚችል ደረጃ ውይይት ተደርጓል። በዛም ሁሉም አብያተ ክርስቲያናት ለጊዜው አሁን ያሉትን ቦታዎች ማለትም የሰንበት ትምህርት ቤት አዳራሾች፣ የጽዋ ማህበር አዳራሾች፣ ሌሎችም መሰብሰቢያ ሊሆኑ የሚችሉ የስብከተ ወንጌል አዳራሾች ያሉትን ሪሶርሶች በሙሉ ተጠቅሞ አሁን ላይ ያለውን ትግበራ በማስኬድ ከዛም ባለፈ ደግሞ በዘላቂነት ሰበካ ጉባኤው ትኩረት ሰጥቶት ከልማት ኮሚቴው ጋር ተነጋግሮም አድርጎም የሰንበት ትምህርት ቤቶች መማሪያ ቋሚ ግንባታዎች እንዲገነቡ ከስምነት ላይ ተደርሷል። ይህኛው አንደኛው ግብ ነው። ሁለተኛ መምህራንን በተመለከተ ነው። መምህራን ቤተ ክርስቲያን በየአጥቢያው የለፋችባቸው ብዙ ዓመት የተማሩ ወንበር ዘርግቶ ሊያስተምሩ የሚገባቸውና የሚችሉ ብዙ መምህራኖች አሏት። በዚሁ ሳይት ደግሞ ወጣቶች ሊማሩ የተሰበሰቡ ነገር ግን አስተማሪ ያጧሉ እና ሁለቱን የማጣጣም ስራ ስለሆነ ያለው መምህራኖች በዚህኛው የስርዓተ ትምህርት ትግበራ ላይ የራሳቸውን ሮል እንዲወጡ እንዲተገብሩ፣ ይህም በአስተዳደር በኩል እነሱ የማስተማሩን ስራ ሲሰሩ ከሚኖራቸው የስራ ኃላፊነት የተወሰኑትን እንዲያቀሉላቸው በውይይት ክቡር ስራ አስኪያጁም አንስተው ስምምነት የተደረሰበት እና ጥሩ ውይይት የተደረገው ነው። በሶስተኛ እዛው ላይ የተነሳው አንዳንድ በጀት የሚያስፈልጋቸውን ጉዳዮች አሁንም እንደዚሁ እየተወያዩ ስበ ከጉባኤው በየአመቱ ይህንን የቤተ ክርስቲያን ዓላማ የሆነውን ሐዋርያዊ ወጣቶችና ህፃናቶችን የማስተማር ጉዳይ የትኩረት አቅጣጫው አድርጎ በበጀትም በሰው ኃይልም በግባትም እየደገፈ የነገን ተተኪ ትውልድ በመፍራት ላይ የራሱን ድርሻ እንዲወጣ ስምምነት የተደረገበት ሆኖ ነው የመጀመሪያው ጉባኤ ያለፈው። ቅድም እንዳልኩት በዚህኛው ላይ ብዙ መልካም የሆኑ ግብአቶች ከገዳማት አስተዳዳሪዎችና አለቆች ፀሐፊዎች ተነስተዋል። ከነበሩ ከሰንበት ትምህርት ቤት ሊቃነ መናበርት ሀሳቦች ተነስቶ በዚህ መልኩ የመጀመሪያው ቀን ውይይት ያለፈው። የሁለተኛው ቀን ውይይት የተደረገው ሙሉ ከየአድባራቱና ገዳማቱ ያሉ መምህራን የተጋበዙበት እና ከነሱ ጋር ስለ ትምህርቱ እንደ መጀመሪያው ቀን ሁሉ ከመድረክ የግንዛቤ ማስጨበጫ መነሻ ሀሳብ ቀርቧል። ያን መነሻ ሀሳብ መሰረት በማድረግ ሊቃውንተ ቤተ ክርስቲያን አባቶቻችን ያላቸውን ሀሳብ በስፋት አንስተዋል። ሌላው ጉባኤው ላይ ከተነሱ ነጥቦች መካከል ይህን ሥርዓተ ትምህርት ለመተግበር በጠቅላይ ቤተ ክህነት በመንበር ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች አንድነት በሰንበት ትምህርት ቤቶች ማደራጃ መምሪያ በሊቃውንት ጉባኤ ተመርምሮ የተዘጋጀው ከአንደኛ እስከ ሰባተኛ ክፍል ታትሞ የተዘጋጀውን መጽሐፍት ለትግበራ መጠቀም ነው። ለዚህ ለትግበራ መጠቀም ሁሉም ገዳማትና አድባራት ለየሰንበት ትምህርት ቤቶቻቸው በጀት መድበው መጽሐፍቶቹን እንዲገዙ ስምምነት ተደርጓል። ይሄም በቀጣዮቹ አስራ አምስት ቀናት ውስጥ ሁሉም ፈጽሞ ሪፖርት እንዲደረግ የሚል ስምምነት ላይ ደርሰናል ማለት ነው። በዚህም በውይይቱ ላይ ሀሳቡ በጣም ገዢ ከመሆኑ የተነሳ አንዳንድ ጀማሪ የሆኑ ገዳማትና አድባራት አቅም የሌላቸውን ሌሎች አቅም ያላቸው አድባራትና ገዳማት እዚያው ቃል በመግባት የተወሰኑትን ለመቻል ቃል የገቡበት ውይይቶች የነበሩበት ነውና ስለዚህ መጽሐፍቱም የማስተማሪያ መጽሐፍቶቹም እንደዚሁ በቀጣይ 15 ቀን ሁሉም አ ገዳማትና አድባራት ለሰንበት ትምህርት ቤቶቹ በፓኬጅ በፓኬጅ ያቀርባሉ ማለት ነው። ለዛም በወቅቱ የተጠቀሰውን አማውንት ወይም ደግሞ ዋጋ ተናግሯቸዋል። በተነገራቸው ዋጋ መሰረት ይህንን ይፈጽማሉ ማለት ነው። በሁለተኛው ቀን በነበረው ውይይት ዋነኛው ጎልቶ ከወጡ ጉዳዮች እኛ የነበሩት ሊቃውንት ሲሉ የነበሩት እኛ የለፋንበት የሚማርልን እስከመጣንና እስካገኘን ድረስ ስራችን ነው፣ እናስተምራለን የተማሩትን ትውልድ ሊያፈሩበት እንደሆነና ያንን ለመተግበር ፈቃደኞች መሆናቸውን በብዛት አንስተዋል። በዛ መካከል ላይ ካነሷቸው ነጥቦች ይህን ለመፈጸም ግን ሊገጥሟቸው የሚችሉ በአፈጻጸም ላይ ሊኖሩ የሚችሉ ተግዳሮቶችን ሀገረ ስብከቱ መፍትሄ እንዲጠቁም ነው ያነሱት። በዛ መሰረት ሁሉም በሚባል ደረጃ ለማስተማር ፈቃደኛ መሆናቸውን ያነሱበት ፖይንት ነው። ከዛም አልፎ ሰንበት ትምህርት ቤቱንም ያሉትን ከሚሰበስባቸውን ወጣቶች እና ህፃናትን ከማስተማር በዘለለ ወንበሮቹ ተዘርግቶ በአገልግሎት ላይ ያሉ ዲያቆናቱም ካህናቱም መማር የሚፈልጉ ከሆነ ወንበሮቹ ተዘርግቶ ትምህርት መሰጠት እንዳለባቸው በሱ ደረጃ ውይይት የተደረገበት ጥሩ ውይይት ነበር የነበረው። በዚህም በወቅቱ የሀገራችን የሀገረ ስብከታችን ዋና ስራ አስኪያጅ ሊቀ ማእምራን የማነ ዘመንፈስ ቅዱስ፣ እናንተ ትምህርቱን ዘርግታችሁ አስተምሩ በዛ በማስተማር ሂደቱ ላይ ተማሪዎች ይኖራችሁ ከዛ በኋላ ችግር ምንም ቢገጥማችሁ መፍትሄ ካልሰጠን እኛ ይሄ ኃላፊነት የኛ ነው እናንተ ብቻ አስተምሩ እኛ ኃላፊነቱን ወስደን ሁሉ ነገር እናመቻችላችኋለን የሚለውን ቃል የገቡበት ነው። ከዛ ውጪ በሁለተኛ ደረጃ ግን የመምህርነትን መደብ ይዞ ትምህርት ማስተማር የማይችል ወይም ደግሞ የማያስተምር ካለ ግን ቦታውን ለሚያስተምሩ ሰዎች መልቀቅ እንዳለበት በሱም ደረጃ ማስተማር በነሱ በኩል የውዴታ ግዴታ መሆኑን አስረግጦ የተነሳበት ነጥብ ነው ሲነሳ የነበረው። ለዚህም በተለይ ካነሷቸው ነጥቦች አብዛኞቹ ይህ በፍትሀት በምን እየተመደቡ የሚሄዱባቸው ጉዳዮች ስላሉ እሱ ነገር እንደሚስተካከልና ና ከኃላፊነታቸው እንደሚነሳ የሀገረ ስብከቱ ስራ አስኪያጅ አስረግጠው ነግሯቸው የእነሱም ግን ማስተማር ግዴታ መሆኑን ተገልጾ በጣም በጥሩ ስቤትና ሁኔታ ጉባኤው በዛ መልኩ የተጠናቀቀው ነው። ይሄኛውን እንግዲህ በተመለከተ ከባለድርሻ አካላት ምን ይጠበቃል የሚለው አንደኛው፣ ከሰንበት ትምህርት ቤት ከዚህ ከሀገረ ስብከት በጋራ ሆኖ የመጀመሪያው ከሚጠበቁትና ከሚሰሩ ስራዎች ስልጠናዎች ናቸው። ለመምህራኑ ይሄኛው ስርዓተ ትምህርት የሚተገበርበት መንገድ በሳምንት ለሁለት ቀን ቅዳሜና እሁድ ለአጭር ለአጭር ሰዓት እንደመሆኑ እንዴት ተደርጎ ነው ይሄኛው የሚሄደው የሚለውን የሙያ የሆነ የስርዓተ ትምህርት አተገባበር ሙያ የሆኑ ስልጠናዎች ለመምህራኖቹ ሜቶዶሎጂዎች ጋር ስልጠናዎች ከዚህ ይነሳሉ። መምህራኖቹም በወቅቱ ካነሷቸው አንደኛው እንዲሰራላቸው እንዲሰጣቸው ከፈለጓቸው ነገሮች መካከል ስልጠና ይሰጠን የሚል ስለነበረ ስልጠናውን ፋሲሊቴት በማድረግ የሰንበት ትምህርት ቤት ኃላፊነትና ድርሻ ነው የሚሆነው ከሀገረ ስብከቱ ጋር በመሆን። ከዛ ውጪ ሁለተኛው ሰንበት ትምህርት ቤቶች ደግሞ በየአጥቢያው ያሉ ሰንበት ትምህርት ቤቶች ይሄንን የተሰበሰቡትን በስርዓተ ትምህርቱ የሚማሩትን ልጆች እነዚህ አባቶች እንዲያስተምሩ፣ እነዚህ መምህራን እንዲያስተምሩ ቁጭ ብሎ አብሮ መርሃ ግብሮቹን መንደፍ፣ ሰዓቶቹን ማመቻቸት ምን ማለት ከሰንበት ትምህርት ቤቶቹ ከመምህራኑ ጋር በመመካከር የሚፈጽሙት ጉዳይ ነው የሚሆነው። ከዛ በሦስተኛው የአጥቢያ ሰበካ ጉባኤ ድርሻ ደግሞ መምህራኑ ይሄንን ለማስተማር በሚያደርጉት ሂደት በአሰራር ላይ ያሉትን ጫናዎች መቀነስ ለመመራው እና ሞር ጊዜያቸውን እዚህ ላይ እንዲያሳልፉ የሚያደርጉበትን ሁኔታ መፍጠር ከሰበካ ጉባኤዎቹ የሚጠበቅ ድርሻ ነው። ከሀገረ ስብከቱ ደግሞ የተቀመጠው ድርሻ ምንድን ነው? ይህንን በሰርኩላር ለሁሉም ገዳማትና አድባራት በደብዳቤ ለማብረር ተነጋግረዋል ማለት ነው። ይሄኛው ነው ያለው እንግዲህ በስተመጨረሻ ይህ ስርዓተ ትምህርት ዓላማ አድርጎ እየሰራ ያለው ቤተ ክርስቲያን አሁን ለገጠሟት መልካምም እድሎች ይሁን ላሉባት ድክመቶች ትልቁ መገለጫ ያላት የስርዓተ ትምህርት ነው። ትምህርት ላይ የሚሰራ ተቋም ተቋሙ ያድጋል፣ ተቋሙ የሚፈልገውን ግብ መምታት ይችላልና፣ አሁንም ዛሬ ላይ ይሄን ስርዓተ ትምህርት ጥራቱን ጠብቆ የቤተ ክርስቲያን መምህራን ሊቃውንት የሆኑትም ተሳትፎበት እና በታቀደ መልኩ መስራት ከተቻለ ነገ በቤተ ክርስቲያናችን ናችን ላይ የምንመለከተው ችግሮች የምንላቸው ነገሮችን ኦልሞስት ከ9 95 በላይ ሊቀርፍ ይችላል ብለን ነው የምናስበው። ትውልድ ላይ ከሰራን በቤተክርስቲያን አስተዳደር፣ በትምህርት ሃይማኖት፣ በስርዓተ ቤተክርስቲያን በዶግማ በቀኖና በሁሉም ኤሪያዎች ላይ ያሉ ትምህርቶች የሚሰጡበት በመሆኑ ይሄኛው ትልቅ የቤተ ክርስቲያን ፕሮጀክት መሆኑን አንደኛው ይሄ ነው። ሁለተኛ ተናባቢነትን የትምህርት ተቋማት ተናባቢነትን ያመጣል ተብሎ ነው የሚገመተው። እንደሚታወቀው በሴኩላሩ የትምህርት አካሄድ አንድ ኮሌጅ ወይም ደግሞ አንድ ዩኒቨርሲቲ አንድን ተማሪ ለመቀበል ከስር ከሕፃናት መዋያ የመጀመሪያ ደረጃ፣ ሁለተኛ ደረጃ ተምሮ ያንን ያለፈ አካል ነው የሚገቡ። በእኛ ቤተክርስቲያን በአሁን ላይ እሱ አይነት ነገር የለም። ነገ ከነጎዳ ይሄ እያደገ ሲመጣ የቤተክርስቲያኒቷ የስረኛው የታችኛው የኬጂ እና የኤሌመንተሪ ሃይስኩል የሚባለው በሴኩላሩን ፓርት ሊሸፍንበት የሚችለው ኤሪያ ከአብነት ትምህርት ቤቶቹ ከፊደል ቆጠራ በተጨማሪ ይሄኛው ሁለተኛ አቅም ሆኖ ይመጣል ተብሎ ነው የሚታሰበው። ያ ሲሆን በትውልዱ መካከል በልሂቃኑ መካከል ከፍተኛ መናበብ በታቀደ መልኩ ሊሄድ የሚችል ቤተክርስቲያንን በስርዓተ ትምህርት ደረጃ በጣም ከፍተኛ ውጤት ሊያመጣ የሚችል በቀጣዮቹ አስርት ዓመታት ውስጥ ከፍተኛ ለውጥ ያመጣል ብለ የሚታሰብ ስለሆነ ሁሉም ባለድርሻ አካል ይህን አላማ የቤተክርስቲያን አላማ ተረድቶ ይህንን ከግብ ለማድረስ የድርሻው እንዲወጣ በሰንበት ትምህርት ቤቶች አነስም ጥሪያችን ማቅረብ እንፈልጋለን።